አሁን አሁን ኢትዮጵያ ውስጥ እየተበራከተ እየመጣው በተለይ ከአዋቂዎች አልፎ ደግሞ ህጻናት ላይ የሚፈጸሙት ግፎችና በደሎች ናቸው። ህጻናቶች ራሳቸውን አያውቁም፣ እንኳን ለሰውስ ክፉ ስራ መስራት ቀርቶ ምንም ማያውቁትን የሚገድሉት እንዴትስ በምን ህሊ ናቸው? በማለትም በርካቶቹ ጥሪ እያቀረቡ ይገኛሉ። በተለይ ህጻናት ሴት ልጆች ላይ የሚደርሱ ጥቃቶች ናቸው እየተበራከቱ የመጡት። ለጆሮም በምሰቀጥጥ መልኩ በአደባባይ በርካታ ህጻናቶች እየሞቱ ይገኛሉ። በርካቶችም ለፊት እየተጣሩ ይገኛሉ። አሁን አብዛኛው ኢትዮጵያውያን ከማልቀስ ውጭ ምን አማራጭ አለን? ያለመቀደም ነው በማለትም ሀሳባቸውን ሲያጋሩም ታስተውሏል። ዛሬ የተሰማው እጅግ አሳዛኝ በተለይ የህፃን በጣም በሚያሳዝን ሁኔታ የሆህተ ህልፈት በኋላ ደግሞ የተሰሙት ብዙ ዘግናኝ መረጃዎች ናቸው። የዛሬው ደግሞ እጅግ አሳዛኝና ጭካኔ በተሞላበት መልኩ ህፃናት ላይ ሰው በዚህ ደረጃ እንዴት እንደዚህ አይነት ዘግናኝ ድርጊት ይፈጽማል በማለትም ነው አቤት አቤት እያሉ ያሉት። በተለይ ለዚች ህፃን ፍትህ ያስፈልጋል። ህሊና ያለውና ማንም ኢትዮጵያዊ ነኝ ብሎ በመልካምና በቀና አመለካከት በተለይ ለህጻናት የሚያስብ ሰብአዊነት ስሜት ያለው ኢትዮጵያዊ ካለ ይህንን ቪዲዮ ሼር በማድረግ ለዚች ህጻን ለፍትህ መቆም እንዳለበትም ነው ጥሪ የቀረበው። ምንድን ነው የሆነው? ምንስ ነው የተሰማው? በማለት በርካቶቹ ጥያቄ ታነሱ ይሆናል። እስኪ የተሰማው እጅግ አሳዛኝና ዘግናኝ መረጃ ነው የምናደምጠው ይሆናል። ሕፃን ሆህተ ዳግም ነዋሪነቷ በአማራ ክልል በዋግህምራ ብሔረሰብ አስተዳደር ሰቆጣ ከተማ ነዋሪ ስትሆን የአምስት ዓመት ልጅና የኬጂ ተማሪ ናት። ሕፃን ሆህተ ፈጣን ጎበዝ፣ የደረጃ ተማሪ፣ ጨዋና ንቁ ሕፃን ናት። ሆህተ አርብ እለት በቀን 5717 ዓ.ም፣ እንደ ወትሮ ሁሉ ትምህርት ቤት ውላ ከተመለሰች በኋላ ከቀኑ አስር ተኩል አካባቢ ሰቆጣ ከተማ አዝባ ኮንዶሚኒየም በሚገኘው መኖሪያ ቤት ማንነታቸው ባልታወቁ ጨካኞች ታንቃና ታፍና ተገላ ተገኝታለች። የህፃኗ ገዳዮች እናትና አባት ለስራ ቢሮ መሆናቸውን አረጋግጦ ህፃኗን አንገቷን አንቆ በማፈን ለህልፈት እንደዳረጓት ታውቋል። የህፃን ሆህተ አባት ዳግም ባይነሳኝ እንደምናገረው በጽሁፍ መልእክትና በማኅበራዊ ሚዲያ ሳይቀር ልጆቹ ላይ ዛቻ ሲደርስበት እንደነበርና የህፃን ሆህተ ዳግም ታላቅ ወንድም አንድ ወቅት ላይ በተደጋጋሚ ከትምህርት ቤት ስመለስ ከገዳዮች እንዳመለጠ አስታውሰዋል። ሆኖም የኢትዮጵያ ህዝብ ሆይ እናንተ ፍረዱን፣ ወላድ ይፍረደን፣ ለልጄ ለህፃን ሆህተ ዳግም ፊቲ በማለት እየተጣሩ ይገኛሉ። እጅግ አሳዛኝ ልብ የምነካ ሰው በዚህ ደረጃ ምን ያህል ብጨክን ነው? ማአት ሀገሪቷ ላይ እየወረደ ያለው በእንደዚህ አይነት ሰዎች ምክንያት ነው በማለትም ነው በርካቶቹ እየገለጹ ያሉት። ከምን አይነት ሰው ጋ ነው ሰው የሚኖረው በማለትም ነው። ምክንያቱም ጭካኔ ፈጥ ወጣ የሰው ልጅ ህጻናት ላይ በዚህ ደረጃ ዘግናኝ ድርጊት ስፈጽም እንዴትስ የሰው ህሊና ይፈቅዳል? በማለትም ነው በርካቶችም የገለጹ ያሉት ዘግናኝና እጅግ አሳዛኝ ከሄቨን ህልፈት በኋላ ከኖላዊት ህልፈት በኋላ እጅግ አሳዛኝ መረጃዎች አሁንም እየተሰሙ ይገኛሉ። ቤተሰቦቿ ፊቴ የተጣሩ ይገኛሉ። ምን ያህል የቤተሰቦቿ ሮሮና መከራ በዚህ ሰዓት እያሳለፉ ያሉበት ጊዜ በጣም አስቸጋሪና ከባድ ጊዜ እንደሆነ ጭምርም በርካቶችም ባዘን እየተጣሩ ይገኛሉ። ለዚች ታዳጊ ፍትህ እንደሚያስፈልግ ጭምርም ኢትዮጵያኖች ከዳር እስከ ዳር መጣራት እንዳለባቸውና ለዚች ንጹዋን ነፍስ ፍትህ እንደሚያስፈልግ ጭምርም ነው። ምንም በማታቀው ምንም ባላጠፋችሁ በደል ውስጥ በጣም በሚያሳዝን ሁኔታ ያለ ምንም ጥፋቷ የምትገደል እስከ መቼ ነው? በተለይ ህጻናቶች እስከ መቼ ነው በእንደዚህ አይነት ዘግናኝ ድርጊት ተጠቂ የሚሆኑት? በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት ለዚች ነፍስ በተለይ ለዚች ነፍስ ፍትህ እንደሚያስፈልግ ጀምረም ቤተሰቦቿ በከፍተኛ ምርር ሀዘን ውስጥ ሆኖ እየተጣሩ ይገኛሉ። ፍትህ ለሆህተ። ሁሉም ኢትዮጵያዊ ህሊና ያለው ኢትዮጵያዊ ይህንን ቪዲዮ ሼር በማድረግ ላልሰሙት እንዲዳረስ በማድረግ ለዚች ንጹሐን ነፍስ ፍትህ እንደሚያስፈልግ ፍትህ እንዲረጋገጥ የተቻለውን ያድርግ ጥሪ ቀርቧልና። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር ዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ መረጃዎች ካሉ እንገናኛለን። ሰላም ቆዩልኝ።